ወቅታዊና አስገራሚ ወሬዎቻችንን ርዕሶቹን በማስቀደም የዕለቱን ወሬዎቻችንን እናሰማችኋል። አዲሱ የትግራይ ክልል ጊዜያዊ ምክር ቤት ዛሬ ባካሄደው አስቸኳይ ስብሰባ የምክር ቤቱን መቀመጫ ብዛት በመጨመር አዳዲስ አባላትን ተቀብለዋል። በቤኒሻንጉል ጉሙዝ ክልል የመንግስት ሰራተኞች በሀገር አቀፍ ደረጃ ከተፈቀደው የደመወዝ ጭማሪ የጥቅምትና ዳሮ የደመወዝ ሳይከፈላቸው እንደቀረ መናገራቸውን ሪፖርተር ዘግቧል። ቀድሞው የሐዋሳ ከተማ ከንቲባ ጸጋዬ ቱኬ በሁለት ክሶች ጥፋተኛ እንደተባሉ ኢትዮጵያ ኢንሳይደር ሳይደር ዘግበዋል። አሜሪካ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 አዲሱ የትግራይ ክልል ጊዜያዊ ምክር ቤት ዛሬ በአካሄደው አስቸኳይ ስብሰባ የምክር ቤቱን መቀመጫ ብዛት በመጨመር አዳዲስ አባላትን ተቀብለዋል። ምክር ቤቱ የትግራይ የንግድና ዘርፍ ማኅበራት ምክር ቤት እና የመንግስት ሰራተኞች ማኅበራት የጊዜያዊ ምክር ቤቱ አባል እንዲሆኑ ያለ አንዳች ተቃውሞ መወሰኑን የክልሉ ቴሌቪዥን ዘግቧል። የክልሉ ሙስሊሙ ማህበረሰብም በ14 ተቃውሞ፣ በ14 ድምፅ ታቅቦ እና በ27 የድጋፍ ድምፅ የምክር ቤቱ አባል እንዲሆኑ ውሳኔ እንደተላለፈ ዘገባው አመላክተዋል። ምክር ቤቱ ከተመሰረተ ጀምሮ የዛሬው ጉባኤ ሁለተኛው ነው። የጉባኤው አባል መሆን እንደማይፈልግ አቋሙን ገልጾ የነበረውና ዘግየት ብሎ ግን ጉባኤውን ለመቀላቀል መውሰኑን ያስታወቀው ተቃዋሚው ሳልሳዊ ወያኔ ፓርቲ ለመጀመሪያ ጊዜ በአሁኑ ጉባኤ ተገኝቷል ተብሏል። የክልሉ ጸጥታ ኃይሎችና የዲያስፖራው ማህበረሰብ ግን ዛሬም በጉባኤው ላይ ተወካዮቻቸውን ሳይልኩ ቀርተዋል። ምክር ቤቱ ቋሚ ኮሚቴዎቹን ጭምር ያቋቋም ሲሆን ከነዚህም ውስጥ የፕሪቶሪያውን የግጭት ማቆም ስምነት ክትትል ጉዳዮችን ቋሚ ኮሚቴና የማህበራዊ ልማትና መልሶ ማቋቋም ጉዳዮች ቋሚ ኮሚቴ ይገኙበታል ተብሏል። በቤኒሻንጉል ጉሙዝ ክልል የመንግስት ሰራተኞች በሀገር አቀፍ ደረጃ ከተፈቀደው የደሞዝ ጭማሪ የጥቅምትና ዳሮ የደሞዝ ሳይከፈላቸው እንደቀረ መናገራቸውን ሪፖርተር ዘግቧል። ፌዴራል መንግስቱ ለሁሉም የመንግስት ሰራተኞች ከጥቅምት አንድ ቀን ጀምሮ የደሞዝ ማስተካከያ ማድረጉ ይታወሳል። የቤኒሻንጉል ጉሙዝ ክልላዊ መንግስት ግን የገንዘብ ሚኒስቴርን መመሪያ ወደ ጎን በመተው ከታህሳስ አንድ ቀን ጀምሮ የደመወዝ ጭማሪው እንዲከፈል የሚያዝ መመሪያ በማውጣት ማስቀምጥና የዳሬ ደሞዝ ጭማሪ እንዳይከፈል አድርጓል፣ በማለት ሰራተኞቹ ቅሬታ ማቅረባቸውን ዘገባው መላክተዋል። የቦሮ ዴሞክራሲያዊ ፓርቲም የክልሉ መንግስት የሰራተኞችን የሁለት ወር የደመወዝ ጭማሪ ለምን እንዳልከፈለ ግልጽ እንዳልሆነለት መናገሩን ጋዜጣው ጠቅሷል። በመላ አገሪቱ ለመንግስት ሰራተኞች የተደረገውን የደመወዝ ጭማሪ የሸፈነው ፌዴራል መንግስቱ ነው። በክልሉ የሚገኙ መምህራንም ከደመወዝ ማስተካከያ በኋላ በአንድ ዓመት ውስጥ ሌላ ጥቅማጥቅም ማግኘት አይችሉም በማለት ትምህርት ሚኒስቴር የፈቀደላቸውን የደረጃ እድገትና የእርከን ጭማሪ እንዳገደባቸው ተናግረዋል ተብሏል። ቀድመው የሐዋሳ ከተማ ከንቲባ ጸጋዬ ቱኬ በሁለት ክሶች ጥፋተኛ እንደተባሉ ኢትዮጵያን ኢንሳይደር ዘግበዋል። የከተማዋ ፍርድ ቤት ጸጋይን ጥፋተኛ ያላቸው ስልጣንን ያለ አግባብ በመገልገል የመንግስትን ስራን በማያመጭ ሁኔታ በመምራት የማይገባ ጥቅም በማግኘት ጉቦ በማቀባበል እና የአሰተኛ ሰነድ በማዘጋጀት የሙስና ወንጀል እንደሆነ ዘገባው ጠቅሷል። ከጸጋይ ጋር ጥፋተኛ ከተባሉ ተከሳሹ መካከል የቀድሞዋ የከተማዋ የኮንስትራክሽንና ቤቶች ልማት መምሪያ ምክትል ኃላፊ ታሪኩ ታመነና በዚሁ ቢሮ በመሀንዲስነት ይሰሩ የነበሩት ታፈሰ ቱሻና ሰይፉ ደሌሳ እንደሚገኙበት ዘገባው ጠቅሷል። አምነስቲ ኢንተርናሽናል የኢትዮጵያ መንግሥት ስድስት መቶ ያህል ኤርትራውያን ስደተኞችን ባለፉት ሶስት ወራት በግዳጅ ወደ አገራቸው መልሷል በማለት ለተባበሩት መንግስታት ድርጅት ሰብአዊ መብቶች ምክር ቤት በጻፈው ደብዳቤ ከሷል። ድርጅቱ ኤርትራውያን ስደተኞች በኢትዮጵያ ውስጥ የተለያዩ መብት ጥሰቶች እየተፈጸሙባቸው ይገኛልም ብሏል። የኤርትራውያን ስደተኞችን ወደ ሀገራቸው ለመመለስ የሚደረጉ ጥረቶችን የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት እንዲያወግዝም ድርጅቱ ጠይቋል። በኢትዮጵያና ኤርትራ መካከል ውጥረቱ መካረሩን ተከትሎ የኤርትራ መንግስት የወታደራዊ ምልመራ እንቅስቃሴ መጀመሩን እንደተረዳ የገለጸው አምንስቲ፣ ይህም ኢትዮጵያ ውስጥ የሚገኙ ኤርትራውያን ስደተኞችን ለአደጋ ያጋልጣቸዋል ሲል ስጋቱን ገልጿል። አምንስቲ የቱርክዬ መንግስትም ኤርትራውያን ስደተኞችን በግዳጅ ወደ አገራቸው መመለሱን ክፍኛው ብሎም ሁሉም የሰብአዊ መብቶች ምክር ቤት አባል ሀገራት ኤርትራውያን ስደተኞች ወደ ሀገራቸው በግዳጅ እንዳይመልሱ፣ ለዘፈቀደ እስር እንዳይዳርጉ እና የመብት ሰቶችን እንዳያደርሱባቸው ጥበቃ ከለላ እንዲሰጣቸውም ድርጅቱ ጥሪ አድርጓል። ዓለም አቀፍ የስደተኞች ህግ ስደተኞችን በግዳጅ ወደ ሀገራቸው መመለስ ወይም ማባረርን ይከለክላል ብለዋል። አሜሪካ የሱዳን ፈጥኖ ደራሽ ኃይልና አጋሮቹ ትይዩ መንግሥት የማቋቋም ዓላማቸውን እንቅስቃሴ በጥልቅ እንዳሳሰባት አስታውቃለች። የአሜሪካ ውጭ ጉዳይ መስሪያ ቤት ባወጣው መግለጫ ትይዩ መንግስት ማቋቋም በአገሪቱ አለመረጋጋትን የሚያሰፍንና አገሪቱ እንድትከፋፈል የሚያደርግ ነው በማለት አስጠንቅቋል። የሱዳን ፈጥኖ ደራሽ ኃይል እና አጋሮቹ በቅርቡ ናይሮቢ ላይ ፈጥኖ ደራሹ ኃይል በሚቆጣጠራቸው አካባቢዎች ለአገሪቱ አዲስ የሽግግር ቻርተር መፈራረማቸው ይታወሳል። ፈጥኖ ደራሹ ኃይል ናጋሮቹ ያጸደቁት ቻርተር መንግስት እና ሃይማኖት መለያየት እንዳለባቸው ይደነግጋል። ፈጥኖ ደራሹ ቡድን ኢትዮጵያ፣ ኬንያ እና ደቡብ ሱዳን ለትይዩ መንግስት እውቅና ሊሰጡ ይችላሉ ብሎ የሚጠብቅ ሲሆን ኤርትራ፣ ግብጽ እና ኢራን ደግሞ ጠንካራ ተቃዋሚዎች እንደሚሆኑ ጠቁመዋል። ሱዳን በተባበሩት አረብ ኤሚሬቶች ላይ በዓለም አቀፉ የተመድ ፍርድ ቤት ክስ መስርታለች። ሱዳን ክሱን የመሰረተችው የተባበሩት አረብ ኤሚሬቶች የሱዳን ፈጥኖ ደራሽ ኃይልን ጦር መሳሪያ በማስታጠቅ ዓለም አቀፉን የዘር ማጥፋት ወንጀል ድንጋጌን ጥሳለች በማለት ነው። ሱዳን ፈጥኖ ደራሹ ኃይልና አጋሮቹ በዳርፉር ግዛቶች በማሳሊት ጎሳ አባላት ላይ የዘር ማጥፋት ግድያ፣ ያስገድዶ መድፈር የግዳጅ ማፈናቀልን ጨምሮ በርካታ የመብት ጥሰቶችን ፈጽመዋል በማለት በክሱ ላይ ጠቅሳለች። ኤሚሬቶች ግን ፍርድ ቤቱ ክሱን ውድቅ እንዲያደርገው እንደምትጠይቅ ክሱን ተከትሎ ባወጣችው መግለጫ ገልጻለች። ኤሚሬቶች የሱዳን ወታደራዊ መንግስት ይህን ክስ የመሰረተው ከጦርነቱ ጋር በተያያዘ የሚፈጽማቸውን ወንጀሎች አቅጣጫ ለማሳት ነው ሲል በማለት ክሱን አጣጥሎታል። ኢትዮጵያን ኢንሳይደር፣ ኢዜአ፣ ዋዜማ፣ ሲኤንኤን እና የአሁኔውስ ለዛሬ ወሬዎቻችን ምንጮቻችን ናቸው። የዕለቱ የምናሰማችውን ወሬዎቻችንን በየድል የዩቲዩብ ቻናል ከሌሎች አዝናኝና አስተማሪ ፕሮግራሞች ጋር መከታተል የምትችሉ መሆኑን እየገለጽም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንዲሆኑ ስንጋብዞ በመተማመን ነው ዛሬ ያቀረብንላችሁ ወሬዎቻችንን ለእናንተ ይመጥናሉ ብለን ያሰማናችሁ ናቸውና፣ ቀጣይ እስከምንገናኝ ሰናይ ጊዜ ሆኑላችሁ።